ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ አቤል ላይ ዛሬ እንግዲህ በባህር ዳር በጣና ሀይ አካባቢ ላይ የሚገርሙ ገራሚ ገራሚ መዝናኛ ቦታዎችን እዛ አካባቢ ላይ አሳ እያሰገሩ የሚጠቀሙ ሰዎችን እንዲሁም አሳ እየበሉ የሚኖሩ ግዙፍ ወፎች እንዴት እንደሚኖሩ የማሳያቸው ይሆናል። በጣም ገራሚና አስደሳች ፊሽ ነው። የሚገርም የባህር ዳርቻ ነው። በደንብ የማስጎበኛቸው ይሆናል። የትም እንዳትሄዱ አረ፣ ልጅቱን ሊቀሟት ነው! አን ዟት ሊሄዱ እኮ ነው። ዋው! ምንድን ነው ምንድን ነው ይሄ? ሙሉ ሰብስቦ ቀረበ ማለት። ልጅቱን ይዟት ሊሄድ ይችላል። እንዳይወስዷት ወስዷት። የኔ ንጹሕ አሳይ ዛቀረባ ቢሆን በቃ ይዞት ነው የሚሄዱ። ምንም ጥርጥር የላችሁ፣ ይወስዱታል። እንዴ! እንዴ! ቢላዋ ይዘሽ ነው የተገላገልሽ እናቴ። ቢላዋ ባ ጭራሽ እጇንም እኮ አሳ ነው ብሎ አንዱ ይዞት ቢገባ ያው ከባድ እኮ ነው። ፋሳዎችን እነዚህ ሰዎች የአሳ አላስፈላጊ ነገሮችን ካሰገሩ በኋላ እንዲሁ ፍቅፋቂዎች፣ ምናምኖች የሚባሉ ያሳዎች አሉ። መልሰው ወደ ባህሩ ነው የሚደፉትና ያንንን የአሳ ቅሬታ አካል ና የምንለው እነሱ ነገሮች እየበሉ ነው እየኖሩ ያሉት የሚገርቡ ከሰዎች ጋር ተላምዶ ምናምን ጎለጎን ነው። ዋው! እዚህ ጋ ላይ ሴቶች አሳይ ያጠው ነበር። የማያስፈልጉ ነገሮች እነዚህ ባህር ላይ ነበር የሚደፉት ነው። የምር አጥንት ያለው ይመስልም ሁላ ያለው አጥንት ያለው ስጋ ብቻ ነው። እናቶች ው የወጡ አሳዎችን ላይ እያጸዱ ነው የሚገኙት። ው ንገር ማርጋ ነው የምታስለቀው ሆነ እዚህ ጋ ላይ ያለች አንደኛው አንዱን ትሰራለች፣ አንዷ አንዱን ትሰራለች። ው አንዷ እዚህ ጋ እስኪ ያቆም እንዲቱ አንዲቱ አሳ ቅንጭላቱ ምናምን ታወጣለች። አንደኛዋ ደግሞ ላይኛውን ግርባብ ታስለቃለች። አንደኛዋ ደግሞ ታጥባለች። እዚህ ጋር እጇን ሽ አለዋ በጣም ከበር ከበር ሽዋ ነው ያለው። እጇን ወጋት መሰል። ይኸው የተጸዳው ደግሞ እዚህ ጋር ያለ ያምራል። ዋው ጽድት ጽድት ያለ አሳ ትላለ። ፍጥነቷ ደግሞ ተመቼ። ይኸው እዚህ ጋር እንዴት እንደምትልቀው ነው እራሱ የአሳ ስሙን ምን ያጣሉ፣ ፈታ ያሉ ነበርና እናቶች። ይህኛው አሳ ደግሞ የሚገርም አሳ ነው። ሲያዩት ያስፈራል። ይሁን እንጃ ይኛውን አሳ አልወደውም። ስሙን እየነገረ የነበረ እዚህ ጋ ታሽታል። የአሳ ስጋ አይመስልም ራሱ የሚገርም አሳ ነው እሱ እየተገገረ ዋው ሙሉ ስጋ ስጋ ብቻ ማለት ስላላቸው ያው ያው ያናሳ ውስጡ ተፈቅፎ ምናምን ሲወጣ እንድ ላይ እዚህ ጋ ላይ ይገኛል። ይሄው እዚህ ጋ ላይ ተሰብስቧል። ይህ ስዶ እንግዲህ ፍሪጅ ውስጥ ነው የሚያስገቡት። ታጠቡ ምናምን ከጨረስ በኋላ ፍሪጅ ውስጥ ይቀመጣል። እየተመዘነ ነው የሚሸጠው። ያው እዚህ ጋ ላይ ያለ እዚህ ጋ የሚገኛል። እዚህ ደግሞ ያው አጥበው ጨርሰዋል። እዛ የጨረሱትን ነገር እየመዘኑ እየሸጡ ነው ያለ። ያው ጽድ ትሎ ታጥቧል። ይመዝናሉ ኪሎ ስንት ነው ትለዋለችና፣ 400 ስንት ነው የሚላት በሚዛ። እንደዚህ ነው የሚሸጠው። ፍሪጅ ውስጥ የሚቀመጣል። እንዳለ ግቢው እዳለ ያለ ፍሬጅ ነው ያለ፣ ነው ያምራ። እዚህ ደግሞ ያው ከ እንደዚህ ተቆራርጦ የማይሸጡ ደሞ አሉ። ዚህ ምጣሳዎች ውጭ ላይ እየጠበሱ ይሸጡሉ። አምር ሚገርም ነው ማለት እነዚህን ቁጭ ብለ መፈወስ ነው በቃ ያለ ጻድቅ ያለ ማለት የት አላችሁ? እዚያ አካባቢ ባህር ዳር ዘናን ሰዎች እዚያ አካሄዳችሁ ሳሳ ሳት በሉ እንዳትመጡ ሂዱ። ጽድት አካባቢው እንዳለ ሚገርም ቦታ ነው። ዳር ላይ እንዴት ሰው ተቀምጦ እንዳለ ጽድት በቃ እዚያ ላይ ተቀምጦ ነው ሁሉ ነገር ወፎች አሉ፣ ይታያል። አካባቢ ማዶ ራሱ የሚገርም ነው ነው የሚታየው እዚህ ላይ ነው ሰው ተቀምጦ የሚዝናን ነውእና ና ው ማዋፋቸው እዚህ ጋ ወፎች ጋር እነሱን እያየክ እናቶች እዚህ ጋር ፈታ እያሉ ነበር። ና ምንም እዚህ ጋር አልተለወጥንም ምናምን እያሉ ያሉት፣ በእርግጥ ምንም ለውጥ የለውም። ሁሌሽ እድሜያችን ልክ ከዚ ሳነ የምናሰግር ያኔ ያለ እየተለወጥን አይደለም እያሉ ነው እዚህ የሚያወሩት ያለ እንግዲህ፣ ምንም ለውጥ የለም እያሉ ነው ያለ የባህር ዳር አሳ ሀብት ልማት ው እኛ ምንም አልተለወጥንም። የተሻለ መንገድ አካሄድ እየተሄደ አይደለም ነው የሚገርመው። እኔ እዚጋ መቼ ሾርባ የለም እኒ ገርመው ይሄን ያህል አሳ እንኳን እየወጣ ምንድን ነው ያጣሁት ነገር ቢኖር ምንድን ነው ሾርባ አላገኘው። እዛ ቦታ ላይ ለምንድን ነው ሾርባ ብዙ ጊዜ አይጠቀሙ? ሾርባ ቀለል ባለ መንገድ አሁን እዛ ውጭ ልጅቱ የምትወረውረው ነገር አለ። አሁን እሱ ተጸድቶ ምናምን በደንብ አስፈላጊ ነገሮች ተደርጎ የአሳ ሾርባ መውጣት ይችል ነበር። ትንሽዬ ነው እዚህ የምታዩት አሳ ላይ የሚወጣው አሁን የተወሰነ ነገሮች ጠቃሚ ነገር የማይጠቅመው ነው የሚበዛው እና ግን የማይጠቅመው ቢበዛም ግን በጣም ትንሽ ስጋ ስጋዋን ብቻ ወጥተህ ተወረውሮ አድርቀህ ሾርባ መሆን የሚችልበት ሚንስ ቢፈጠር ራሱ ዩዝለስ የሚባለው ነገር አይበዛም። የማይጠቅመው ነገር ይበዛለ እነሱ ጋር የሚወረውሩት ነገር ማለት ትሪት ቢያደርጓቸው እዚህ ባለሙያዎች ምናምኖች ተጨማሪ ብዙ ነገሮችን መሰራት ይችላል ብዬ አስባለሁ። ላይ በጣም ደስ ነው የሚልና ሞር ሰዎች እንድርጎመ እንዳደርጋለሁ እዚህ ላይ ነው እንዲዝናኑ። ይህ ግሮሰሪ ነው የቤተ ክርስቲያን ግቢ ነው፣ እና ሁሉ ነገር የሚፈልጉት ነገር አለ። አልኮል ነገሮች ያሉ አይመስለኝም። ሌሎች ለስላሳ መጠጦች፣ ጁሶች ምናምን ሁሉ ነገር ግን አለ። ሰዎች በቃ ፈታ ነው የሚሉት። ማዶ አያምርም? አባይ ማዶ ነው ያን ማዶ የሚታየው። ሲጮው እራሱ የለም ይሄ የሚጮውበት ድምፁ ራሱ በጣም ደስ ነው የሚለው። በጣም ነው የሚጫወትው። ደግሞ ውሃው በጣም ቀንሷል አሁን ላይ ይሄ ድንጋይ የወጣው አሁን ላይ ሰዓቱ ግንቦት ወርረ በጣም ቀንሷል ውሃው። የሚገርመው አሁን ውሃው በጣም ሲሞላ ሰዎች እስካሉበት ይሄ ጫፍ ላይ ይሞላል እስከ ጫፍ ድረስ በጣም ቀንሷል። አሁን ሆ በጣም ማለት ነው እነዚህ ወፎች የተቀመጡበት ሳይቀር አይታይም። እዚህ ጋር ላይ በጣም እየደፉ ስለነበረ በጣም ልታጥብ ራሱ ቀርበ ማለት ነው ልታጥበ ንጹህ ነው ቀምተው አንድ ላይ ሁሉም ላይ ምንም እዚህ ጋር ጀልባዎች ሄዱ ነው። እነዚህ ትንንሾች ወፎች ያስባቸታል ውስጥ ልም ብሎ ምናምን አሳ ይዘው ነው የሚወጡ። ትንንሽ አሳዎች ወፎች፣ እኔ የሚበሩ ወፎች እነሱን ነው የሚገርሙ። ደሙ ነ እዚህ ጋር ደግሞ ጣይቱ መናፈሻ ጋር ነው እንግዲህ፣ ሰዎች እንደሚታዩት እየተዝናኑ ይገኛሉ። አሁን በሚገርም ሁኔታ ደግሞ ተሰርተዋል። የሚገርመው በፊት ላይ ማንጎ መናፈሻ ምናምን ባለ ውስጡ አይታይም ነበር። አሁን ከአስፓልቱ ሆኖ ሙሉ ወደ ጣና ጋ ሲዞር ሙሉ በሙሉ ክፍት ነው። ኮሪደር ልማቱ በሚገርም ሁኔታ ነው። እዚጋ ደግሞ በሚያምር ሁኔታ ነው የሰሩት። ሙሉ በሙሉ አሁን ከበቃ ከዋና አስፓልቱ ወደ ጣና ሲዞር በቃ መንገዱ ክፍት ነው። ነው የሚታዩ በፊት ላይ በጣም ብዙ ስራዎች ምናምን በመሀል ሲሰራበት ነበር። አይታይም የተከለለ ነበርና በሚገርም ሁኔታ አሳ አሳምረውታል። ደስ የሚል ነገር አለበት እዚህ ላይ ሰው በደንብ እየተዝናና ምናምን ነው ጊዜው የሚያሳለፈው። ደስ የሚል ነገር አለው ይሄ ደግሞ ከማዶ ሆኖ ነው በልክ እንደውም እኔ በጣም ደስ የሚል ላይ ነገር ያገኘት ምንድን ነው በማዶ ከዚህኛው ሆነ ቅድም አሳዎቹ ምናምን ካሉበት ተጨማሪ ደግሞ ማዶ ላይ በጣም ደስ የሚል ነገር አለ። የሆነ ዳር በዳር እንዳቸው ተዝናኑ በጣም የሚገርም የሚገርም መዝናኛ አለው። አይቶቹ አሁን አበላሻሽተዋል። ምንም ጥገና እየተደረገላቸው አይደለም። ግን ይህ ዳር በዳር ያለው ኮብል ምናምን የተነጠፈው በጣም ያምሩ። ካፕል የታሉ ካፕሎች፣ ካፕል የታላችሁ እዚህ ጋ በሚገርም ሁኔታ በሚገርም ሁኔታ ያስደስታል። እንደዚህ ሚናም ጣይቱ እዛ እየሄዱ ይዝናናሉ ምናምን። ግን ብዙ ጊዜ ምቹ የሆነው ይህ ዛፎችም በጣም ደስ የሚሉ ነገር አላቸው። ዝክ ዳር በዳር ሞክ እያደረግ ምናምን ተዝናንተ ትመጣለ። ውጭ እንዳለ ነው የሚሰማ። እዚህ ባህር ዳር እኔ ምናምን የለም ውጭ እንዳለ ብላ ነው የሚሰማ። ዘካ ያሉ መንገዶች የሚገርም ነው። እዚህ እንግዲህ ሰንሴት በምሽት እንግዲህ የሰንሴት ለማንሳት ጠብቀና ምሽት ያነሳን እንግዲህ በምንችለው መንገድ እንግዲህ ከማዶ ሆኖ አሻግረን እንግዲህ ፀሐይቷን ስትገባ ጠብቀን እግዲ ያነሳ ነው። ይህን የሚመስል የሚገርም ከለር የሚገርም ቀለም በሚገርም ሁኔታ ነው ያነሳ ነው። ደመናው ከውሃው ጋር ያለው ውህደት ተመቸኝ። ስሬስ አሜዚንግ ወድጀዋለሁ። ሰንሴት ናይስ። እዚህ አካባቢ ላይ በጣም ደስ ነው የሚል በቃ ባህር ዳር መጣችሁ፣ እዚያ ከሄ ላይ ሳትዝናኑ እንዳትመለሱ። ሲሪየስ በጣም ደስ ነው የሚለው ይሄ የባህር ጥግ ላይ ያሉ መንገዶች ምናምኖች አሁን ደውም ው እየጠራረጓቸው ነው ያሉ፣ በጣም ደስ ነው የሚሉት። በጣም ውድ ተመልካቾቻችን እንግዲህ ከተመቻችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ እናመሰግናለን።